አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወየ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማሰማት ጀመርን። አበይት ነጥቦቹን በቅድሚያ ወታደራዊ አዛዦችን ደምስሰናል ላሉ የፋኖ አመራሩ፣ የመከላከያ ሰራዊቱ በበኩሉ ጠንካራ ውጊያ ላይ መሆኑን አሳውቆ ከአንድ መቶ በላይ የፋኖ ኃይሎችን ገደልኩ አቆሰልኩ ብሏል። ይህንን መረጃ በስፋት እንመለከተዋለን። ኤርትራ ከአብይ ጋር የተፈረመውን ስምምነት በመጠቀም ጦሯን እያጠናከረች ነው ሲል ተቋሙ ገልጿል። ፊልድ ማርሻል ብርሃኑ ጁላ ደግሞ ለባህር በር ጥያቄያችን ማስከበር የሚችል ሰራዊት ገንብተናል ብለዋል። ተቋሙ ከኢትዮጵያ ወደ አስመራ የተላኩ ወታደሮችና ጦር መሳሪያን በተመለከተ መሃተታውን አስፍሯል። እንቃኘዋለን። ይህ በእንዲህ እንዳለ የኢሳያስ አፈወርቂ የመንግስት 100 ሺህ የኢትዮጵያ ምርኮኛ ወታደሮችን መመለሳችንን እናስታውሳችሁ ብሏል። ሻዕቢያ ይህንን ያለው ዘጋርዲያን የኤርትራ ጦር በትግራይ ክልል ውስጥ ያደረሰውን በደል በተመለከተ ያወጣውን የምርመራ ሪፖርት ተከትሎ ነው። ይህንንም ይዘናል። ጠቅላይ ሚኒስትር አብይ አህመድ ነገ በፓርላማ ፊት ይቀርባሉ ተብሎ ይጠበቃል። በቴሌቪዥንና እና በቤተ መንግስታቸው ከሰሞኑ እያሰሟቸው ሚራክል ነው እድገቱ፣ ማንሰራራት ላይ ነን ወዘተን በዝርዝር እንደሚያቀርቡ ነው የሚገመተው። ሌላኛው መረጃችን ነው። የሶማሌ ክልል በሌሎች ሀገሪቱ አካባቢዎች ለሚደረጉ ጦርነቶች እንደ ጦር ካምፕ ሆኖ እያገለገለ ነው ሲል ድርጅቱ ይፋ አደረገም። የኦጋዴንን የተፈጥሮ ሀብት ለመበዝበዝና የሶማሌ ሕዝብን ራሱን የማስተዳደር መብትን ለመሸርሸር እየተሰራ ነው ሲል አሳውቋል። ሰሙታላችሁም። አሜሪካ ለዩክሬን የምታደርገውን የበርካታ ጦር መሳሪያዎችን ድጋፍ ማቋረጧን አሳወቀች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። መልካም ቆይታ ይሆነላችሁ። ኤርትራ ከአብይ አህመድ ጋር የተፈረመውን ስምምነት በመጠቀም ጦሯን እያጠናከረች ነው ሲል ተቋሙ ገለጸ። ፊልድ ማርሻል ብርሃኑ ጁላ ደግሞ የባህር በር ጥያቄያችንን ማስከበር የሚችል ሰራዊት ገንብተናል ብለዋል። ተቋሙ ከኢትዮጵያ ወደ አስመራ የተላኩ ወታደሮችና ጦር መሳሪያን በተመለከተ ሀተታውን አስፍሯል። ከአዲስ አበባም ከአስመራም የሚሰጡ መግለጫዎች በቀጠሉበት በዚህ ወቅት ብልጽግናና ሻቢያ አንዳቸው ሌላኛቸውን በእንስሳት ጭምር እየመሰሉ መወራረፋቸውን ቀጥሏል። ወታደራዊ ዝግጅት ላይ ናቸው የሚለው ደግሞ ዓለም አቀፋዊ ተቋማት እየገለጹት ያለ ጉዳይ ነው። ዘ ሲንተር የተሰኘው አንድ ተቋምም የኤርትራ መንግስት የሰራዊት ዝግጅት ላይ ነው ሲላሳውቋል። አሳውቋል የአስመራው መንግስት ኢትዮጵያ እንዳትረጋጋ እያደረገ ነው በሚል በገለጸው በዚህ ሪፖርቱ ላይ ሰራዊት ማዘጋጀት፣ የጦር መሳሪያ መታጠቅ ላይ ተጠምዷልም ብሏል። ለዚህ ዝግጅቱ የረዳው ደግሞ በፈረንጆቹ 2018 የተፈረመው የአብይ አህመድና ኢሳያስ አፈወርቂ መርህ አልባው ስምምነት ስለመ መሆኑም ያስታውሳል። ሻቢያ በቀጠናው ያለው የአተራማሽነት ሚናን ተከትሎ እየተገለለ ከመሆን ያወጡት የብልጽግናው ሰዎች በዛ ስምምነትም ወደ ዓለም አስተዋውቀውታል። ተቋሙም ከስድስት ዓመታት በፊት የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያዋን እያጠናከረች ነው። ጎረቤቶቿም እንዳይረጋጉ ማድረጓን ቀጥላለች፣ ይላል ስለ ተቋሙ ሪፖርት። የፈረንሳዩ የዜና አገልግሎት ኤኤፍፒ አስተያየታቸውን የጠየቃቸው የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል እየተፈበረከ ያሉትን ይህንን ሪፖርት የሌላውን ጥፋት በኤርትራ ላይ እያላከከ በማለት ያጣጥሉታል። አቶ የማነ በአካባቢው የተከሰተው አዲሱ ውጥረትም ቢሆን ህገወጥ ሲሉ የጠቀሱት የኢትዮጵያ የወደብ እና የባህር በር የማግኘት ፖሊሲዋን የማስተዋወቅ ውጤት ነው ብለዋል። ይህ ወታደራዊ ዝግጅት እና የባህር በር ጉዳይ ጋር በተያያዘ የተናገሩት ፊልድ ማርሻል ብርሃኑ ጁላ ግን የእኛ ሰራዊት ዝግጅት የባህር በርና ሌሎች ጥቅሞቻችንን ለማስጠበቅ የሚያበቃ ሆኗል በማለት ነው የባህር በርን ጨምሮ የኢትዮጵያ ብሔራዊ ጥቅሞችን ለማስከበር ለምደረገው እንቅስቃሴ ጠንካራ ተወዳዳሪና ተጽዕኖ ፈጣሪ መሆን የቻልነው። በሰረታችን ጥንካሬ ነው። የሆኖ ሆኖ ዘ ሴንተር የተሰኘው ተቋም ያወጣው ሪፖርት የትግራዩ ጦርነት ሳይጀመር የኤርትራ ጦር እንዴት ዝግጅት አድርጎ እንደነበር የሚያብራራ ነው። በእርግጥ የአንድ ሚሊዮን ገዳይ ጦርነት ለማከናወን የአብይ አህመድና ኢሳያስ አፈወርቅ መንግስታት አስቀድመው ከአስር ጊዜ በላይ መገናኘታቸውን ከዚህ በፊትም እንደ ዘ ኒውዮርክ ታይምስ ያሉ የመገናኛ ብዙኃን አጋልጠውት ነበርም። አርባ አምስት ገጽ ሪፖርቱን ይፋ ያደረገው ዘ ሴንተር የተሰኘው የአሜሪካ ፖሊሲ ተቋም እንዴት ብልጽግናና ሻቢያ ጦርነቱ ለመክፈት ሲያሴሩ እንደነበርም ይተነትናል። ከጦርነቱ ዋዜማም ሩሲያ ሰራሽ ኤስ 125 ሚሳኤሎች በሳዋ የታዩበትን አጋጣሚ ጨምሮም ጠቅላይ ሚኒስትር አብይ አህመድ ወደ አስመራ የጦር መሳሪያና ወታደሮችን ማጓጓዛቸውንም ያስታውሳል። የኢትዮጵያ አየር መንገድ ሰራተኞችም በመስከረምና ጥቅምት 2013 ዓ ም ቻርተር በረራዎች ተዘጋጅተው ወታደሮችን ከኢትዮጵያ ጭነው ወደ አስመራ መላካቸውንናም ለጦርነቱ ዝግጅት መደረጉንም ተቋሙ ይፋ አድርጓል። ይህን ከትግራዩ ጦርነት መፈንዳት በፊት የነበረውን ሁነት በተመለከተም አብረው የሰሩ ሚኒስትሮች ጠቅላይ ሚኒስትሩ ያን ጦርነት እንዲጀመር ያቀዱ ስለመሆናቸው፣ የሰሜን ዕዝ እንዲጠቃ ያደረጉት እሳቸው እንደሆኑ የተናገሩበት ስብሰባ ላይ የተገኙም በተለያየ ጊዜም የተነገራቸው ስለመሆኑ መግለጻቸው የሚታወቅ ነው። ሬንጀር ለብሶ መጣ እና ሶስት ነገሮችን ነገረን። አንዱ ምንድን ነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ፣ ቆም ብለን ነው የለቀቅናቸው። ይሄ ፋኖ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ይብን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። መድረክ ይዞ ማለት ነው። ይህ በእንዲህ እንዳለ የኢሳያስ መንግስት 100 ሺህ የኢትዮጵያ ምርኮኛ ወታደሮችን መመለሳችንን እናስታውሳችሁ ብሏል። ሻቢያ ይህንን ያለው ዘጋርዲያን የኤርትራ ጦር በትግራይ ክልል ውስጥ ያደረሰውን በደል በተመለከተ ያወጣውን የምርመራ ሪፖርት ተከትሎ ነው። የእንግሊዙ ጋዜጣ ዘጋርዲያን በሪፖርቱ የትግራይ ሴቶች የተፈጸመባቸውን አሰቃቂ ጥቃት በምስል በማስደገፍ ጭምር ነው ያሰራጨው። አንዲት ስሟ ጽናት በሚል የገለጻትን ሴት በማንሳት አሳዛኙን ታሪክ ማጋርቷል። ለሁለት አመታት የተፈጸመባትን ጥቃት በውስጡ አፍና ያቆየችው ጽናት መደፈሯ በአእምሯ ብቻ ሳይሆን በአካሏ ውስጥም ቀርቷል ይላል። ዛላምበሳ በሚገኘው ቤቷ መንታ ልጆቿን በወለደች በሰባተኛው ቀኗም በስድስት የሻቢያ ወታደሮች ጥቃቱ የተፈጸመባት ጽናት ከሁለት አመታት ስቃይ በኋላ ወደ ሕክምና ስትሄድ በኤክስሬ የተለዩና በሰውነቷ ውስጥ የቀሩ ቁሳቁሶች ተገኝተዋል። ብልጽግና ጋብዞ ያስገባቸው የሻቢያ ወታደሮች በዚች ሴት ማህፀን ውስጥ የዛጉ ብሎኖችን አ አንድ የብረት ጥፍር መቁረጫና በፕላስቲክ የተጠቀለለ አጭር ማስታወሻም ተገኝቷል። ይህ ማህጸኗ ውስጥ እንዲገባ የተደረገውና በህክምና የወጣው ዘጋርዲያን የተመለከተው የደፋሪዎቹ ወረቀትም ትርጉሙ እንዲህ ይላል፤ የኤርትራ ልጆች እኛ ጀግኖች ነን፣ ለዚህ ነገር ራሳችንን ሰተናል። ለ1990 ጦርነት ስንል ደግሞ መቀጠላችን አይቀርም። የትግራይ ሴቶችን መካን እናደርጋቸዋለን። በእናቷ ጥረት በህይወት የከረመችው የዚህ ሴት ታሪክ በ10 ሺዎች ከሚቆጠሩ የትግራይ ሴቶች ታሪክ አንዱ ብቻ ነው። እያለም ይቀጥላል ሀተታው። ሌላ ምሳሌን ሲያክልም የ32 ዓመቷ አለናን በማንሳት ነው። አዲ በራክ በተባለ ቦታ ላይ በሚገኝ ወታደራዊ ካምፕ ውስጥ ከሌላ ሴት ጋር ታስራ እንደነበረች ትናገራለች። ይችው ሴት አብራት የታሰረችው መዓዛ የተባለችው የ25 ዓመት ወጣትም በ14 ወታደሮች ከተደፈረች በኋላ መሞቷንና እነዚህ ወታደሮች የጓደኛዋን መቃብር እንድትቆፍር እንዳስገደዷትም ታስታውሳለች። እንዲህ ያለ ጦርነት አቅደው አስመራ ድረስ ወታደርና ጦር መሳሪያን አጓጉዘው ህዝባቸው ለሁለት ዓመት የወጉት የሀገሪቱ መሪዎች ደግሞ በሳንጃ አልተደፈሩም እኮ እያሉ ይገልጹት እንደነበር አይዘነጋም። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ትግራይ ስላለው ችግር የሚሰቃዩ ሰዎች የሰሜን ዝ ጥቃት በሚመለከት ምንም አያነሱ። ሰሜን ዝ ጥቃት ተጠቃም ተዋረደ ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። የሆነ ሆኖ የዘጋርዲያኑ ዘገባ የሻቢያ ጦር የፈጸመውን ግድያና ዘረፋ ጭምር የሚያብራራ ነው። ሻቢያም በዚህ ሪፖርት ዙሪያ ምላሽ ሰጥቷል። እንደተለመደው እንደ ዘጋርዲያን ያሉ የሚዲያ ተቋማትን ፈንድ ለሚያደርጓቸው የምዕራባውያን እርዳታ ድርጅቶች የሚጽፉ በሚል ያጣጥልና የፈጠራ ክስ ነው የቀረበብን ሲል ያክላል። የሳተላይትም የኤክስሬም የሕክምና ውጤቶችንም የተገደለ አስክሬንን ጭምር የሚክደው ሻቢያም እንኳን የኤርትራ መከላከያ ሰራዊት የኤርትራ ነጻነት ጦርም በስነ ተግባር የታነጸ ነበር ይላል። ከዛም ለኢትዮጵያውያን አንድ ነገር እናስታውሳችሁ ይልና በመጨረሻዎቹ የነጻነት ጦርነቱ ቀናት እንኳ አንድ መቶ ሺህ የኢትዮጵያ የጦር ምርኮኞችን መልቀቃቸውን እንንገራችሁ ይላል። የማስታወቂያ ሚኒስትሩ ማብራሪያም ወታደራዊ አዛዦችን ደምስሰናል ያሉ የፋኖ አመራሩ የመከላከያ ሰራዊቱ በበኩሉ ጠንካራ ውጊያ ላይ መሆኑን አሳውቁ ከአንድ መቶ በላይ የፋኖ ሀይል ገደልኩ አቆሰልኩ ብሏል። በኢታማዦር ሹሙና ሌሎችም ወታደራዊ አዛዦች እንደዚሁም በብልጽግናው ሹማምንት መግለጫም ገዳም ዋሻና ጥሻ ገቡ የተባሉት የፋኖ ኃይሎች ጋር ከሰሞኑ ደግሞ ጠንካራ ውጊያ ተደርጓል። የሞርታር ጥቃት ፈጽሞብናል፣ ወዘተ የሚሉ መረጃዎች ተበራክቷል። የመከላከያ ሰራዊቱ ያወጣው የዛሬው መግለጫውም ለዚህ አብነት ነው። በጎጃምና ደቡብ ጎንደር ቀጠና ስምሪት ወስዶ እየተዋጋ የሚገኘው በሌትናንት ጀነራል መሐመድ ተሰማ የሚመራው የምስራቅ ዕዝ በሁለቱ አካባቢዎች ጠንካራ ውጊያ ማድረጉን ያብራራል። ከዛም ጽንፈኞች ያላቸው 83 የክልሉ ወጣቶችን እንደገደለ ይገልጻል። ባለፉ ጥቂት ቀናት በተደረገ ውጊያ ከገደልኳቸው እነዚህ በተጨማሪም 39 አቁስያለሁ፣ 12 ማርኬያለሁ፣ በርካታ ጦር መሳሪያ ማግኝቻለሁ እያለም ይቀጥላል። በሁለት እና ሶስት ቀናት ውስጥ በአንድ ቀጠና ብቻ በመቶዎች የሚቆጠሩ ሰዎችን ገደልኳ ሊያማቆሰልኩ የሚል ማብራሪያ የሚቀርበው በመንግስታዊ ተቋም በመከላከያ ሰራዊቱ በኩል ነው። የአራት ኪሎ ሹማምንት በየዕለቱ ይህን ያክል ሕዝብ በእርስ በርስ ጦርነት እንዲያልቅ እያደረጉ መሆኑ ነው። እንግዲህ እያንሰራራን ነው፣ ሚራክል ነው የሚሉት። ከሰሞነኛ ውጊያዎች ጋር በተያያዘ በፋኖ ኃይሎች በኩልም ተከታታይ ሪፖርቶች ሲወጡ መሰንበታቸው የሚታወስ ነው። የፋኖ አመራሩ አስረስ ማርም የተከፈተው ዘመቻን መቀልበስ መቻላቸውን አንስተው የመንግስት ኃይሎች በተለይም በጎጃም ቀጠና በደረሱባቸው አካባቢዎች ያስከተሉትን ውድመት በተመለከተም ማብራሪያ አቅርበዋል። ትምህርት ቤት፣ መኖሪያ ቤትና ተሽከርካሪዎች በተለይ ሞተር ሳይክሎችን ወድመው ታይቷል። አመራሩ የመንግስቱ ወታደራዊ አዛዦች የተገደሉባቸው ውጊያዎችና ጥቃቶችን ማድረሳቸውንም ይጠቅሳሉ። በምስራቅ ጎጃም ማቻክል ላይ ሁለት የሻለቃ መሪዎች ተይዘዋል። አንድ ኮማንደር የአድማ ብተን አዛዥም ከናጃቢዎቹ ተገድሏል የሚለውን ያስቀድማሉ። አዴት ዙሪያና ፈለገ ብርሃን ከተማ ላይ ደግሞ ሁለት የሻለቃና በመቶ አለቃ ማዕረግ ያሉ አንድ ወታደራዊ አመራርን ጨምሮ ሌሎችንም ደምስሰናል ሲሉ ይገልጻሉ። በአጠቃላይ ለአምስት ተከታታይ ቀናት የተደረገ ውጊያም ከአስር በላይ የመንግስት ሰራዊት መስመራዊ መኮንኖች መገደላቸውን አንስቷል። በሁለቱም ተፋላሚ ወገኖች ዘንድ የሚቀርቡት እነዚህ የግድያና የውድመት መረጃዎች የርስበርስ ጦርነቱ ከተጀመረበት ጊዜ አንስቶ ለሁለት ዓመታት የቀጠሉ ናቸው። ለእንዲህ ያለ ፖለቲካዊ መፍትሄ መቋጫ ሊበጅለት ለሚችል ቀውስ የብልጽግናው ምላሽ ግን ዛሬም ስምሬት አሁንም ዘመቻ ነው። ጠቅላይ ሚኒስትር አብይ አህመድ በፓርላማው ፊት ይቀርባሉ። በቴሌቪዥንና በቤተ መንግስታቸው ከሰሞኑ ያሰሟቸውን ሚራክል ነው እድገቱ፣ ማንሰራራት ላይ ነን፣ ወዘተ በዝርዝር በህዝብ ተወካዮች ፊት እንደሚያቀርቡትም ይጠበቃል። የብልጽግናው ፕሬዝደንት በፓርላማው ቀርበው ከሀገሪቱ የሰላም እጦት፣ ከኑሮ ውድነት፣ የኢኮኖሚ ድቀት፣ ከጎረቤት ሀገራት ጋር ስላለው ዲፕሎማሲያ ኪሳራ የሰጧቸው የቅርብ ጊዜ ምላሾች አገዛዛቸውን የሰላም ኃይል፣ ሌሎችን ሰላም ጠልና ኋላ ቀር መንግስታቸውን ተአምራ እድገትን የሚያስመዝ ለመዘግብ ህዝቡ ደግሞ አይኑን ገልጦ ማየት የተሳነው ነው፣ አላዋቂ አድርገው ያቀረቡበት ነው። በነገው የፓርላማ ውሏቸው ላይም ከዛ የተለየ የሚጠበቅ አይሆንም። ጦርነት እያካሄዱ ያሉበት የአማራ ክልልን ሁኔታ በተመለከተም ለውጥ የታየበት አልነበረም። እናም ከሰሞኑ ለሪፖርታቸው ይረዳቸው ዘንድ በየከተማው ሰልፍ ያስወጡት የብልጽግናው ፕሬዚዳንት እጅ ስጡ አሊያም 10ና 20 ቢሊዮን ዶላር መድበንም ቢሆን እየተዋጋን እንቀጥላለን ካሉት የራቀ የመፍትሄ አማራጭ እንዲያቀርቡም አይገመትም። አርሶ አደሮች ማዳበሪያ ከእጥፍ በላይ ጨምሮባቸው አሽከርካሪዎች ነዳጅ ጣሪያ ነክቶባቸው ለዛውም በየማደያው ማግኘት ተቸግረው የሸቀጦች ዋጋ በየዕለቱ እየናረም ሰሞነኛው የብልጽግና ሹማምንት ተከታታይ ማብራሪያ ግን በአስገራሚ ሁኔታ የኑሮ ውድነቱ እንዲቀንስ አድርገነዋል የሚል ነበርና የጠቅላይ ሚኒስትሩ ማብራሪያም ከዛ የተለየ እንዲሆን አይገመትም። ጠቅላይ ሚኒስትሩ ነገ ወደ ፓርላማ የሚቀርቡትም ለ2018 የቀረበው በጀት ላይ ማብራሪያ አቅርበው እንዲጸድቅ ለማድረግ ነው። ይህ በጀት የሞ ሞት ሽረት የሆነ ገቢን ከኢትዮጵያውያን መሰብሰብ የሚያስገድድ እንደሆነ አስቀድሞ የተነገረለት ነው። በከፍተኛ ደረጃ ገቢያችንን ማሳደግ የሞት የሽረት ጉዳይ ነው ማለት ነው። ከሀገራዊ የምጣኔ ሀብትና የጸጥታ ጉዳዮች በተጨማሪም ከሰሞኑ በቤተ መንግስታቸው ያነሳሷቸው የወደብና የጋዝ ጉዳይንም እንደሚያቀርቡ ይገመታል። ከባህር በር ጋር በተያዘም ከቀድሞ ወዳጃቸው ሻቢያ ጋር ስለገቡበት ፍጥጫም እንደዚሁ። ከዚህ ቀደም በነበረው የፓርላማው ቆይታቸው ከቀይ ባህር በ40 እና 50 60 ኪሎ ሜትር ርቀት ላይ ተቀምጠን ዘግታቸው ልታስቀምጡን አትችሉም ሲሉ መናገራቸው የሚዘነጋ አይሆንም። 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። 130 ሚሊየን ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም የሶማሌ ክልል በሌሎች ሀገሪቱ አካባቢዎች ለሚደረጉ ጦርነቶች እንደ ጦር ካምፕ ሆኖ እያገለገለ ነው ሲል ድርጅቱ ገለጸ ኦብነግ የኡጋዴንን የተፈጥሮ ሀብት ለመበዝበዝና የሶማሌ ህዝብ ህገ መንግስቱ የተሰጠውን ራሱን የማስተዳደር መብትን ለመሸርሸር እየተሰራ ነው ሲልም ይፋ አድርጓል ከሰሞኑ በጅግጅጋ እጅጋ የተደረገውን የብልጽግናው ኦብነግ ጉባኤንም ተቃውሟል። በኢትዮጵያ ብሔራዊ ምርጫ ቦርድ በሙስጠፋ መሐመድ አስተዳደር ድጋፍ የተደረገ የተባለውና በሳለፍነው ሳምንት በጅግጅጋ የተካሄደው ጉባኤም አብዲ ከሪም ሼክ ሙሴ ቀብሪ ደጋህን የግንባሩ ሊቀመንበር ተደርገው እንዲመረጡ መደረጉን የዘገቡት እንደ ኢቲቪ ያሉ ልሳናት ናቸው። እነዚህ የብልጽግናው ልሳናት ያስተጋቡላቸው ሹም ደግሞ በቅርቡ የኢትዮጵያ ባንዲራ የምጸየፈው ነው ሲሉ መናገራቸውን መዘገባችን ይታወሳል። እኒህ የብልጽግናው መንግስት ድጋፍ ያላቸው የኦብነግ አመራር አሁን የኢትዮጵያ ሰንደቅ ዓላማን እንደሚጸየፉት ሲናገሩ፣ ከዚህ በፊት እሳቸው የሶማሊያ ባንዲራ ለብሰው በቤተ መንግስትም ተገኝተው የጉዞ ሰነድም ተዘጋጅቶላቸው እንደነበርም የሚታወስ ነው። እኒህ የኢትዮጵያ ሰንደቅ ዓላማን ተጸይፈው የሶማሊያን ሰንደቅ የሚለብሱ አመራር ብልጽግና ከሀገሪቱ በላይ የሚወደው ስልጣኑ አደጋ አይደሉም እና በምርጫ ቦርድ ታዛቢነት የሚመረጡ በኢትዮጵያ ውስጥም የሚንቀሳቀሱ እንዲሆኑ አስችሏል። የሆኖ ሆኖ ከሰሞንኛው የጅግጅጋው ጉባኤ ጋር በተያያዘ ኦብነግም ላይ ሰጥቷል። ህገወጥ በፖለቲካ የተቀነባበረና ሀሰተኛ ጉባኤ በማለት በአብዱራህማን ማሀዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ፓርቲውን ለማፍረስ የኦጋዴንን የተፈጥሮ ሀብት ለመበዝበዝና የሶማሌ ህዝብ በህገ መንግስቱ የተሰጠውን ራሱን የማስተዳደር መብትን ለመሸርሸር የሚደረገው ሰፊ ጥረት አካል ነው ሲል ስለ ጉባኤው ክሱን አቅርቧል። እውነትን አንግቦ የኦጋዴንን ህዝብ መብት ለማስከበር የሚደረገው የነፃነት ንቅናቄን ለማስወገድ በስሌት እየተፈጸመም ያለ እርምጃ ነው ሲልም ኮንኗል። አመራራችን በዲሞክራሲያዊ መንገድ የተመረጠ ና በህዝብ ላይ የተመሰረተ እንጂ በአዲስ አበባ በስልጣን ደላሎች የተሾመ አይደለም ሲል የገለጸው መግለጫው የብልጽግና ፓርቲ ይህንን በመተካትና ወኪሎችን በማስቀመጥ ድብቅ አጀንዳውን ለማስፈጸም ይፈልጋል ሲልም ያክላል። የብልጽግና ሰፊና ድብቅ አጀንዳ ብሎ ከዘረዘራቸው መካከል ተቃውሞን ማፈን የፌደራል ስልጣን ቁጥጥርን ማጠናከርና የኦጋዴንን የነዳጅ ሀብትን ያለ ህዝቦቹ ፈቃድና ተሳትፎ ያለ ቁጥጥር መበዝበዝ የሚሉት ይገኙበታል። የሶማሌ ክልል ከጊዜ ወደ ጊዜ ወደ ወታደራዊ ቀጠናነት ተቀይሯል ያለው የፓርቲው መግለጫ፣ የፌደራል መንግስቱ በሌሎች የሀገሪቱ ክልሎች እያካሄዳቸው ያሉ ግጭቶችና ጦርነቶች የኋላ መሰረት ሆኖ እያገለገለ ነውም ብሏል። ማህበረሰቡ በመኖሪያነት የሚጠቀምባቸው የክልሉ ቦታዎች ወደ ወታደራዊ አገልግሎት የሚሰጡ ሰፈሮች እየተቀየሩ ለመሆናቸው ህዝቡ ይመሰክራል። በክልሉ የግዳጅ መልመላ እየተከናወነ ነው። የክልሉ የጸጥታ ኃይሎች ከክልሉ ፍላጎቶች ጋር ምንም አይነት ግንኙነት በሌላቸው ጦርነቶች እንዲሳተፉ እየተደረጉ ነው ሲልም አትቷል። ኦብነግ ከሶማሌ ህዝብ ፈቃድና በመረጃ ላይ ከተመሰረተ አኳኋን ውጭ በክልሉ የተፈጥሮ ሀብትን አለማለሁ የሚሉ አካላትን አልንቀበልም፣ ህጋዊ አድርጎም አይቆጥራቸውም ሲልም ነው የገለጸውም። አሜሪካ ለዩክሬን ስትሰጥ የነበረ የተወሰነ የጦር መሳሪያን ማቆሟን ይፋ አደረገች። ዋይትሃውስ እንዳሳወቀው ከሆነ ውሳኔው የተላለፈው የመከላከያ ሚኒስቴር አሜሪካ ለሌሎች ሀገራት የምታደርገው ወታደራዊ ድጋፍ መገምገሙን ተከትሎ ነው ብለዋል። ይህም የአሜሪካን ጥቅም ማስቀደም ነው ሲል ገልጿል። ሩሲያ ዩክሬን ላይ ከየካቲት 2022 ጀምሮ ሙሉ ጥቃት ከከፈተችበትም ጊዜ አንስቶም አሜሪካ በ10 ቢሊዮን ዶላሮች የሚገመቱ ወታደራዊ ድጋፎችን ስትሰጥ የቆየች ሲሆን የዶናልድ አስተዳደር የአሜሪካ ክምችት በጣም አነስተኛ ነው ሲል ቅሬታውን ማሰማት ጀምሮ ነበርም። አሁን የአሜሪካ መንግስት ለዩክሬን መሳሪያዎችን መስጠት እንደሚያቆም ይፋ አድርጓል። ለኬቭ አይደርሱም የተባሉ መሳሪያዎች መካከልም የፓትሪዮት ሚሳይል መከላከያዎች፣ በሺዎች የሚቆጠሩ ባለ 155 ሚሊሜትር የመድፍ ጥይቶች፣ ከ100 በላይ ሄል ፋየር የተሰኙ ከሰማይ ወደ ምድር የሚተኮሱ ሚሳይሎች፣ ከ250 በላይ ጂኤምኤልአርኤስ የተሰኙ ሮኬቶች፣ በ10 ሺዎች የሚቆጠሩ ከምድር ወደ ሰማይ የሚተኮሱ ስትሪንገር ሚሳኤሎች፣ በሺዎች የሚቆጠሩ አየር በአየር የሚተኩሱ ሚሳኤሎች ሃይሎችናም ብዛት ያላቸው መትረየሶች ተካተውበታል። ይህ ውሳኔ የተላለፈው የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዲሚር ዜሌንስኪ ጋር ባሳለፍነው ሳምንት በኔዘርላንድስ በተካሄደው የኔቶ ጉባኤ ላይ ከተገናኙ በኋላ ነው። በወቅቱ ዶናልድ ትራምፕ የአሜሪካ ባለስልጣናት ተጨማሪ ጸረ ሚሳይሎችን ለዩክሬን ይሰጡ እንደሆነ ተጠይቀው አንዳንዶቹን ማቅረብ እንችል እንደሆነ የምናየው ይሆናል ብለው ነበር። ትራምፕ እና ዜሌንስኪ በዚህ ዓመት መጋቢት ወር ላይ በትራምፕ ጽህፈት ቤት ውስጥ የተካረረው ውዝግባቸው የዓለም መነጋገሪያም ነበር የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር አበቃን ቸር ያሰማን